ወጣ ገባ እያለ የሚያስቸግር መንፈስ በጣም በጣም አሰቃይቷት ነበር። እናቷ ላይ ሆኖ በጣም ያሰድባታል፣ ስራ ባልደረቦቿ እንዲያው በእኔ አልተገለጸም በደንብ ስራ ባልደረቦቿ በጣም ያንቋሸሿት። ስለዚህ ምንድነው ዋናው ጉዳይ፣ ሰይጣን የሚፈልገው ከኛ ፈቃድ ከኛ እሺታ ለሚፈልገው ያንተ ያንተነኝ መባልን ይፈልጋል። ይህችን ነው መንፈግ ያለብን። እና ከቤት ስ ምን ታደርጋላችሁ? ይህን ሁሉ እንዳነስ ያደርገኝ የቤት እየጸልያችሁ በስላሴ ስም በዙሪያ የምታንዣብብ ግቢ ውስጥ ሽንት ቤት ምናምን ምናምን የቆሻሻ ልብስ ላይ ምናምን ግማግም ቆሻሻ ቦታ ላይ ያለህ ተሰብሰብና ታሰር። እኔ ልጸልይ ስል ሆዴን የምትነፋኝ ፈስ የምታመጣ እንባበንባ የምታረገኝ የምታንጠራራኝ መንፈስ ታሰር በስላሴ ስም። እኔ ልጸልይ ስል የቤት ሰራተኛ ላይ ባለቤቴ ላይ ልጆቼ ላይ ሄደህ የምትቀመጥ በስላሴ ስም ናና ታሰር። እኔ ልጸልይ ስል ወጥተህ ጠብቀህ ከጸለይኩ በኋላ መተህ የምትገባብኝ ታሰር። ቅዳሴ ላስቀድስ ሲሄድ በር ላይ ቆመ የምትጠብቀኝ ካስቀደስኩ ከወጣ በኋላ አብረኝ ወደ ቤት የምትመጣ ታሰር። ይህንን ካላችሁ በኋላ ወደ ጸበል ቦታ ስትሄዱ አብሮ ነው የሚሄደው። ለምን? ቃላችሁን ይጠብቃል። ቃል ነው እሱ ራሱ በቃል ነው የሚሰራው። እግዚአብሔርን በቃል ነው የሚሰራው። የራሷ መንፈስ ነው ባሏ ላይ ሄዶ ማለት ነው። ለምን ስትቀጠቅጠው ታሰር አይደለም ያለችው፣ ውጣ ነው ያለችው። እንድንሰግድ እንድንጸልይ የታዘዝነው በሱ ምን ጸድቅ ሆነን ሳይሆን፣ ስንሰግድ ስንጸልይ ስንጾም ጠላታችን ዲያብሎስን ስለምንመታው ነው። ከእግዚአብሔር ጋር በተገናኘ በእኛ ስግደት አይደለም በእኛ ጸሎት በምሕረቱ ነው። ግን ጾም ጸሎት ስግደትና ረጅም ሰዓት ቅዳሴ ያስፈልገውና ይሄ ሁሉ ልፋት ትጋት ያስፈልገው ጠላታችን እንድናሸንፍ ነው። ሚስት ስትሰግድ ነቅታ በሰንበት ቀን በግዝት ቀን ካልጠፋ ጊዜ በአጽዋማት ጊዜ ሩካቤ ካልፈጸምን ይላታል ገነት እስኪገቡ ድረስ በሯ ላይ እስኪደርሱ ድረስ ይላል። አይደለም እንደ አባታችን አባ መቃርስ አባ አንተስ እስኪገቡ ድረስ ሰይጣን፣ እኔ ኃጢአተኛና በደለኛ ነኝ፣ እኔ አቅም የለኝም፣ የኔ አቅም ክርስቶስ ነው እያሉ ነበረ። ልክ ገነት መግባታቸው እርግጠኛ ሲሆኑ ሰይጣን፣ አሁን አሸነፍኩ አሉት። አይደለም መልአኩ ቅዱስ ሩፋኤል ቀርቶ ሰይጣን ራሱ እንኳን እኮ ሰዎችን ይቀስፋል። አይደል እንዴ? ለምን ንብረት የነካችሁብኝ? በቡና በሚፈላበት በረከቦቱ አጠገብ ለምን አለፍሽብኝ? ብለው እግራቸውን የሚሰብራቸው ልጆች አሉ። በምድር ላይ ያሉ ሰዎች ስለሞቱ ሰዎችም በምድር ስላሉ ሰዎችም የማዳን ተስፋ ተሰጥቷቸዋል፣ ወይም ደግሞ ፍቃድ አላቸው። የእናንተን ቃል ነው የሚፈልገው። ለምን መስዋዕት የምትሆነው? መጀመሪያ ከገንዘብ በፊት የእናንተ ፈቃድ ስለሆነ ነው። ያለ ፈቃዳቸው ሰይጣን ስለማይሰራ ማለት ነው። አዛዜል ሁለት አይነት ነው። ሴቶችን ኩል መኳል፣ ቅድም መቀንደብና እንሾሽን ለመሞቅን አስተማሪ ይላል መጽሐፈ ሄኖክ፣ ምዕራፍ ሁለት መጽሐፈ ሄኖክ ላይ ለወንዶች ደግሞ ቀስት መምዘዝን፣ ጦር መምዘዝንና ጦርነትን ኃይለኝነትን አስተማረ ይላል። ስለዚህ ጨንገር እና ጠቋር ይኸው አንድ ነው ማለት ነው፣ ተመሳሳይ ናቸው። አዛዝኤል ነው በተዘዋዋሪ መንገድ ማለት ነው። ይህንን መንፈስ ደግሞ አባቱ ሳይገላገሉ በመሞታቸው በጣም አዘነ እና በስማቸው በክርስትና ስማቸው እየጸለየ እየሰገደ አባቱን ነፃ ለማውጣት ጥረት እያደረገን ያለው ከወደቁበት ከሲኦል በአባታችን በአቡነ ስትንፋሰ ክርስቶስ ስም ማለት ነው። የአባታችን የአቡነ ስትንፋሰ ክርስቶስ ቃል ኪዳን የሞቱ ሰዎችን ወደ ገነት ከሲኦል ወደ ገነት የማሸጋገር ቃል ኪዳን ነው። ለዘመዶቻቸው ይጸልዩ ነበረ። እሳቸውም እና ንሳ ሳይገባ የሞተ ሰው ካላቸው ስለ አቡነ ስትንፋሰ ክርስቶስ ብላቸው፣ ሱባኤ ግቡለት፣ ጸልዩለት እግዚአብሔር አንድ ቀን ሊምረው ይችላል። በምድር ላይ ያሉ ሰዎች ስለሞቱ ሰዎችም በምድር ስላሉ ሰዎችም የማዳን ተስፋ ተሰጥቷቸዋል፣ ወይም ደግሞ ፍቃድ አላቸው። እኛ አሁን ቻንስ አለን ማለት ነው። በህይወት ያለ በስጋ ህይወት ያለን ሰዎች ለዚህ አጠገባችን ላሉ ሰዎችም መፀለይ፣ ለራሳችን መጸለይ እንችላለን። ስለሞቱ ሰዎችም ደግሞ በፍትሐት መልክ መጸለይ እንችላለን። እግዚአብሔር ፈቅዶልናል። ደስ አይለ። እግዚአብሔር ስሙ የተመሰገደ ይሁን እና ሚስቱ አሁን ያላት እረፍት የሚገርም ነው። ጠባሳዎቿን አሳየችኝ። ፎቶውን ባሳያችሁ ደስ ይለ ነበር፣ አይሆንም እንጂ ዘመዶቻቸው ስላስቸገሩ ነው። ልጁ ራሱ ጠባሳውን ያሳየኝ የተመተውን። ያ ሁሉ ግን የመንፈስ ነበረ፣ መንፈስ ነበር እንደዛ ሲያሳርፍባቸው የነበረው እና ልጁ ምን አለኝ አባቴና እኔ እንድንደባደብ አባቴን እንድገለው ጨካኝ ነው አባቴ፣ እንዴት ይመታኛል ብዬ በጩቤ እንድገለው ብዙ አሳስቦ ይነበራል። በቃ አባቴን አጥፍቸው ልሞት እንዴ ብዬ ሁሉ አስቤ ነበራል። እንዴ፣ እንዴት ነው? እኔ ምንም ሳላደርገው ሚስቱንም እኔንም የሚጠበጥበን? ምን ሆነ? ምን አርገን ነው በቃ ሊገላግለው? ብለው ሁሉ አስቦ ነበር። ይሄንን እንዲያስብ እንደዚህ እንዲሆኑ ነበረ። አባት ምንም ሳያጠፋ ልጁን የሚመጣው፣ ልጁ ምንም ሳያጠፋ አባት ይመጣዋል እና አልሆነም። ምንም የተፈጠረ ነገር አልነበረም። ከስጋቸው መጎዳት በስተቀር ሌላ የተፈጠረ ነገር የለም። ሊቀ መላእክት ቅዱስ ሩፋኤል የሰራቸው ተአምራቶች ብዙ ናቸው። አንዱ ይሄ ነው። ቢገርማችሁ ወንድማችን በኮሜንት ላይ ከጻፈልኝ ፒን አርገዋለሁ። ቅዱስ ሩፋኤል እንኳን ልመረዳ የጻፍከውን ኮሜንት ያለው ዩቱብህን ስለማቀው ፒን አድርገዋለሁ ካገኘሁት። ስለ ቅዱስ ሩፋኤል ብትጽፍልኝ ደስ ይለኛል። ምን ያህል እንደወደደህ ስለ ሩፋኤል ስለ ቅዱስ ሩፋኤል ሰምተህ አምነህ ራሱ ስዕሉን ፕሪንት አድርገ ጀርባ ላይ ማድረግህ በራሱ የሚገርም ነው። እምነት እኮ ነው። ድርሳነ ሩፋኤል ላይ ምን ይላል? ተአምሩ ላይ ማለት ነው ሁለት ወጣት ወንዶች ቅዱስ ሩፋኤልን በጣም ይወዱታል። ግንበኞች ናቸው፣ መሐንዲሶች ናቸው። እና በድሮ ዘመን ነውና እነዚህ ግንበኞች ሩፋኤልን ስዕሉን ስላጡ በጭቃ በሲሚንቶ አድርገው ግድግዳ ላይ ስዕሉን ሳሉት፣ እየለጣጠፉ ሳሉትና የስድስት ሰዓት ጸሎት ሲደርስ ምሳቸውን በልተው ከጨረሱ በኋላ መጥተው ከምሳቸው በፊት ጸልየው ከዛ ምሳቸውን በልተው ነው ወደ ስራቸው የሚመለሱት እና አንድ አይሁዳዊ ወይም ደግሞ በወቅቱ የግሪክ ፈላስፋም የሆኑ ሰዎች ናቸው ይባላል እና መጥቶ የቅዱስ ሩፋኤልን ስዕል ሰደበባቸውና ፈቀፈቀው ከግድግዳ ላይ ተው ተው ረፍ ይሄ ስዕል ነው ሩፋኤል ነው እያሉ እየነገሩት ሲፈቀፍቀው እያላገጠ ሲፈቀፍቀው እጁን ቆረጠው ነው እጁን መታው ሽባ አደረገው መሬት ላይ ጣለው ልምሾ አደረገው ይላል ነው ብላችሁ ካመናችሁ ነው ሩፋኤል ነው ይሄ ስዕል ካላችሁ ነው ሚካኤል ነው ካላችሁ ሚካኤል ነው። እናንተ ነው ብላችሁ በአማናችሁበት ላይ ግን ሌላ ሰው መጥቶ የሆነ ሊያደርግ ከሞከረ የእጁን ያገኛል እንዴ። የመድኃኔዓለም ስዕል ላይ ሽንቱን የሸና ፕሮቴስታንት ብልቱ እንዴት እንደተበላሸ ሰምታችኋል አይደለም እንዴ? በቲክቶክ አላያችሁ እንዴት እንደሆነ እኔ እየቀጣ ብሎ እንዴት እንደወጣ። ስለዚህ አንድን ነገር ሲቃወሙ ሰዎች ወይም ስትቃወሙ ወይም ይህን ትምህርት የምታዳምጡ መናፍቃን የምትቃወሙትን ነገር ማወቅ አለባችሁ። መጥፎ ነው ብላችሁ ብታስቡም እንኳን መቃወም ያለባችሁ እስከ ጥግ ድረስ እንደዚህ ሳይሆን ስለ ጉዳዩ በደንብ በማወቅ ነው፣ እርግጠኛ በመሆን ነው። ምክንያቱም በተሳሳተ አመለካከት ውስጥ ሆናችሁ ልትጎዱ ልትቀሰፉም ትችላላችሁ። አደለም መልአኩ ቅዱስ ሩፋኤል ቀርቶ ሰይጣን እራሱ እንኳን ልኮ ሰዎችን ይቀስፋል አለ እንዴ። ለምን ንብረት የነካችሁብኝ በቡና በሚፈላበት በረከቦቱ አጠገብ ለምን አለፍሽብኝ ብለው እግራቸውን የሚሰብራቸው ልጆች አሉ። አንድም ቡና በምታፈለው እናትየው አንድም ደግሞ ወድቃት ልትሰበር ትችላለች፣ በእርግማ ልትሰበር ትችላለች። እግርሽን ይስበረው ዞ እዚህ ውልውልባት ቤቢም ካሉ ያው ዛሩ እናትየው አፍ ላይ ሆኖ እግሯን ይሰብራታል እና አይደለም ቅዱስ ሩፋኤልም ሰይጣንም እንኳን ይሰብራል እና ጥንቃቄ ያስፈልጋል ለሁሉ ነገር፣ ዝም ብሎ ደፋር ሆኖ አያስፈልግም። እኔ ኃጢአተኛና በደለኛ ነኝ፣ ጌታዬ ነው፣ ኃይሌ ኢየሱስ ክርስቶስ ነው፣ መላእክቶች ይጠብቁኛል ለሚባለው እንጂ ይህ እንደዚህ በቃ መደንፋት አያስፈልግም። እኛ ከቅዱሳን የተማርነው ካባንጠውስ እስከ አባ መቃርስ የተማርነው ይሄን ነው። ሲኦል ገነት እስኪገቡ ድረስ በሯ ላይ እስኪደርሱ ድረስ ይላል አይደል እንዴ አባታችን አባ መቃርስ አባንጠውስ እስኪገቡ ድረስ ሰይጣን እኔ ኃጢአተኛ እና በደለኛ ነኝ፣ እኔ አቅም የለኝም፣ የእኔ አቅም ክርስቶስ ነው እያሉ ነበረ። ልክ ገነት መግባታቸውን እርግጠኛ ሲሆኑ ሰይጣን አሁን አሸነፍኩ አሉት፣ እርግጠኛ ሲሆኑ። ስለዚህ በዚህ ምድር ላይ ሆነን በጣም እርግጠኛ መሆን ያለብን እግዚአብሔር እኛ እንደሚወደን እንጂ እኛ እንደምንወደው አደለም። ሰይጣን እኛ እግዚአብሔር እንደምንወደው እርግጠኛ መሆን የለብንም። አንተ ነህ የምትወደኝ እንጂ እኔ አልወድህም። አንተ ነህ ስለምትወደኝ ነው በህይወት ያለሁት ነው የሚባለው አንተ ስለምታፈቅረኝ አንተ ስለታገስከኝ፣ ቀኑንና ማታውን የምታፈራርገው አንተ ስለታገስከኝ ነው እንጂ በእኔ ፍቅር፣ በእኔ ጸሎት፣ በእኔ ስግደት አይደለም ነው የሚባለው። እንድንሰግድ፣ እንድንጸልይ የታዘዝ ነው በሱ ምን ጸድቅ ሆነን ሳይሆን፣ ስንሰግድ፣ ስንጸልይ፣ ስንጾም ጠላታችን ዳቢሎስን ስለምንመታው ነው። ከእግዚአብሔር ጋር በተገናኘ በእኛ ስግደት አይደለም፣ በእኛ ጸሎት፣ በእኛ በምህረቱ ነው። ግን ጾም፣ ጸሎት፣ ስግደትና ረጅም ሰዓት ቅዳሴ ያስፈለገውና የሁሉ ልፋት ትጋት ያስፈልገው ጠላታችን እንድናሸንፍ ነው ኃይል እንድናገኛ፣ ስጋችን እንዲቀደስ ነው። ይሄ ልዩነቱ እዚህ ጋር ነው። ይሄን ብዙ ሰው አያቅም፣ አይረዳም። ፕሮቴስታንቶች አሁን በጾም ጸሎት ስግደት አይደለም፣ ይሄ ሁሉ በእኛ ልፋት በእኛ ድካም አይደለም። አንድ ኢየሱስ አድኖናል፣ አዎ አድኖናል፣ አዎ በፍቃዱ አድኖናል። ከዛ በኋላ ስላለው ነገር ይህ ወገን ያለ ጾም ጸሎት በስተቀር በምንም አይወጣ ማለት ያሉ አሁን ማርቆስ ወንጌል ላይ ዘጠኝ ሃያ ስድስት ላይ። ስለዚህ ጾም ጸሎት ስግደት ያስፈለገው ጠላትን ለማሸነፍ ነው። ሥጋን ለማበርታት ነው። ቅዱስ ለማድረግ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏል። ቅዱሳን ቅዱስ ለመሆን ደግሞ የታዘዘውን ትዕዛዝ መፈጸም አለብን። ጾሙ፣ ጸልዩ፣ ስገዱ። ክብር ለሚገባው ክብርን ስጡ ብሏል። ክብር የሚገባው ደግሞ ሥጋችንም ክብር ይገባዋል እኮ ነገ ትንሳኤን ያህል እኮ አይደል እንዴ? ነገ ዘላለም ሕይወትን ይወርሳል ወይ ደግሞ ዘላለማዊ ሞትን ይወርሳል። ከሁለት አንዱ ነው የሚሆነው። ስለዚህ ክብር ለሚገባው ክብርን ስጡ ካለ ሥጋችን ንጹሕ ማድረግ አለብን። ሥጋችን መከበር አለበት። ቆሻሻ ነ አንተ ኃጢአተኛ ነ እያል ነን አናገመ አናክፋፎማ አናረግሰው ስጋ ወደ የምንቀበለው በሱ ስለሆነ ማለት ነው። ስለዚህ አካላችንን እናክብር። ሰውን ሄዶ በጩቤ መውጋት በጥርስ ማውለቅ ይሄ ሰው እንደዚህ ማድረግ የኛ አይደለም፣ የሰው ተፈጥሮ አይደለም። ይሄ ስጋችን እንዲረክስ የሚፈልግ እንዲቆሸሽ የሚፈልግ እንድንጎዳ የሚፈልግ ኃይል ነው ማለት ነው። ስለዚህ እግዚአብሔር ከዚህ አይነት ኃይለኝነት ያውጣን፣ ትግስተኞች ያደርገን፣ በትህትና እንድንኖር ያድርገን። ሰላሙ ወጣ ገባ የሚለው መንፈስ ባህሪው ሁለት ነው። አንደኛ እናንተ ላይ ሆኖ ወጣ ገባ ይላል፣ ባህሪያችሁን ይቀያይራል። እናንተ ስትይዙት ደግሞ ሰው ላይ አድሮ ደግሞ መጥቶ እናንተን ለማስጨነቅ ይፈልጋል። ሚስት ስትሰግድ ነቅታ፣ በሰንበት ቀን በግዝት ቀን በግዝት ቀን ካልጠፋ ጊዜ በአጽዋማት ጊዜ ሩካቤ ካልፈጸምን ይላታል፣ ካልተገናኘሁሽ ይላታል። ባሏ የራሷ መንፈስ ነው፣ ባሏ ላይ ሄዶ ማለት ነው። ለምን ቀጥቀጥ ስትቀጠቅጠው ታሰራ አይደለም ያለችው፣ ውጣ ነው ያለችው። አዎ ደንግጦ ሊወጣ ይችላል፣ ግን አልታሰራም። ስለዚህ ሄዶ ባል ላይ ማረፍ ያገኛል። እንደገናም ደግሞ ልጆች ላይ ያርፋል። የእናንተው እቃ ይሰብራል፣ ይወድቃሉ። ያጠራቀምሽውን ገንዘብ ሊበላ ከፈለገ ልጆችሽን ያሳምማል። ከአንቺ ወጥቶ ሰዎች ላይ ማረፍ ከቻለ በዙሪያ ያሉትን ነገሮች ማበላሸት ነው ስራው። ስለዚህ መንቃት ያስፈልጋል። የሆነ ባህሪ ስታይ ሰዎች ላይ ይሄ ነገር ከኔ ነው ወደ ሰዎቹ ይሄዱ በፍጹም ካልመለስ መለስ ንስሐ አልገባ ያለ ባል ካለሽ ወይም ሚስት ካለች ወይም እህት ወንድም ወይም ደግሞ ልጆች ካሏችሁ ይሄ ነገር ከኔ ወደ እነሱ ሄዶ እኔ ስለቀጠቀጥኩት ተናዶ ሄዶ እነሱ ላይ ልባቸውን አክብዶብኝ ነው ብላችሁ ማሰብ አለባችሁ። እና ከኔ ሄደህ ልጆቼ ላይ ወይም ባለቤቴ ወይም ሚስቴ ላይ ሄደህ ያረፍክ ካለ በስላሴ ስም ታሰር ናውጣ ናወደ ከነ ወደ ኔ ነው ወይም ባለህበት ታሰር ማለትም ቀላል ነው። ለምን ከእናንተ ነው ወደዛ ሄደው ባለህበት ታሰርም ማለት ትችላላችሁ። ልጆቻችሁ እንቅልፋቸውን ሲተኙ ሄዳችሁ ከሰገዳችሁ ከጸላችሁ በኋላ ወደ እኔና በስላሴ ስም የዛር መንፈስ እኔ ላይ ሆነ ስትረብሻኝ የነበርክ እኔ ስቀጠቀጠህ ደንግጠህ ወደ ሌለ ቦታ ሄድክ። ወደ ስራ ባልደረቦቻችሁ ይሄድና ያስከዳችኋል። በተለይ ሼር ምናምን የምትሰሩ ሰዎች፣ የሼር የምትሰሩ ሰዎች በቀልክ መንፈሳዊ ስትሆኑ አብሯችሁ የሚሰሩት ሰዎችን እንዲከዷችሁ ማድረግ፣ ባህር ያለሁ በጣም ማለት በቃ ይገለበጡባችኋል፣ የማትጠብቁት ይሆኑባችኋል። ማለት የኔ የምትሉት ሰው ሌላ ይሆንባችኋል። እና ምንድን ነው ማድረግ ያለባችሁ? ጸበል ልትጠመቁ ስትሉ ቤት መጀመሪያ መስገድ። እዚህ ቤት ውስጥ የምታንጃብብ ግቢ ውስጥ የምትዞር የምትሽከረከር፣ በስላሴ ስም በድንግል ማርያም ስም በኢየሱስ ክርስቶስም ታስር፣ ና ና ታስር፣ አብረህን ትሄዳለህ። ጸበል ከፊት ቅደምና እንዲያውም ጸበል ቦታ ጠብቀኝ። ይሰማል፣ ይታዘዛል። ቃል ያፍህን ፍሬ ነው። ቃል ነው የሚጠብቀው። ለዚህ ነው ጠንቋዮች እኮ አምስት ሳንቲም የምትተው ላኪ ይላሉ። ለምን እሺ እንድትሉ ስለሚፈልጉ ነው። ከውጭ ሀገር መቶ ዶላርም ቢሆን እንዲ ምንም ችግር የለውም ያለ ሽላኪ ይላሉ። እሺ ብላችሁ ለጠንቋ የሚሰጥ ገንዘብ ስትልኩ እሺ የምትለዋ ቃል ነው የሚፈልገው፣ የእናንተን ቃል ነው የሚፈልገው። ለምን መስዋዕት የምትሆነው መጀመሪያ ከገንዘብ በፊት የእናንተ ፈቃድ ስለሆነ ነው። ያለ ፈቃዳችሁ ሰይጣን ስለማይሰራ ማለት ነው። ብዙ ሰው የሚሸወደውና ሰይጣን የሚነግስበት ፈቃዱን ስለሚሰጥ ነው። በጣም ብዙ የውጭ ሀገር አረብ ሀገር የተለያዩ ቦታ ላይ ያሉ ሰዎች ብር ላኩ ሲባሉ እሺ ይላሉ። ቀለል ባለመልኩ ነው እሺ የሚሉት። ግን በቃ እናቶችም ምን ይላሉ? እስቲ ላኪና ለሚካኤል ልስጥልሽ አይሉም። እንደዛ ብለው ልጅቷን ለሚካኤል ብላ ነው ብላ ስለምታምን ለሴጣኑ አይሆንም። እና ለአባብዬ ልስጥልሽ እንደ ለዋቂ ቤት ልሰጥልሽ ነው። ከጊዜ አይ አልፈልግም ካላችሁ ተቃወማችሁ ማለት ነው። በቃ አይሰራም። እሺ እንግዲህ ምን ይደረግ ብለሽ ከሰጠሽ በቃ ተስማማሽ ማለት ነው። በአትሌክ እንኳን ተስማምተሻል። አመቺሳ የሚያስታቀፉ እናቶች ምን አሉኝ? ይጠቅማቸዋል። ይሄ ውጭ ሀገር ነች ያለችው ልጅቷ እና ልጁን ኢትዮጵያ አምጥታ አመቺሳ ማስታቀፍ አልቻለችም። በቪዲዮ አድርገው ሰውየው ካሜራ ፊት ሆኖ እንደዚህ ብሎ አለ። ከዛ ብር ካሜራ ጠገብ አስቀምጫ አሏት። በቃ ተቀብያለሁ አላት በስልክ ከሆነ አመችሳ እንደዚህ ጀምሯል። ይሄ ምን ማለት ነው? ዋና ፈቃድ ነው ማለት ነው። በስልክ አመችሳ ማስታቀፍ ስርዓት ተሰራ እና ልጁ ከታደርግ ታደርግ እውነት በትክክል መንፈሱ ገብቶበታል። አመችሳ መንፈስ ገባበት ማለት ነው። እኔ እንደዚህ ነው ልጁን የተቆራኘሁት እንደዚህ ነው አለ። እንዴ እሷ ወጭ ልን ቻለችው ኢትዮጵያ መጥቶ ከሆነ ይሄ ልጅ እንዴት አመችሳ ገባ ሲባል በስልክ ስለዚህ ፈቃድ ነው ማለት ነው። ዋናው ነገር የእናንተ የልብ ፈቃድ። ሰውየው ጥብስ ሊበላ አልኳችሁ እኮ በአብይ ጾም ውስጥ ጥብስ ሊበላ ሲገባ ሆቴል የለም አሉት። ጭማን ብሎ ተመለሰ። አሁን በልቷል ወይስ አልበላም? ጥብሱ የለም ተባለ፣ ግን እሱ ስለፈለገ ብቻ እንደበላ ተቆጥሮበታል። ይሄ ሰው ዩቱዩብ ላይ አንድ ሰዓት ከ13 ደቂቃ የሚፈጅ ሞተው የተነሱ እናት ብላችሁ ስትገቡ ታገኙታላችሁ። ሴትዮዋ ማስወረድ ፈልገው ማስወረድ ፈልገው ዶክተር ጋ ይሄዳሉ። ንስሓ ገብቻለሁ ሂጅልኛ፣ ሴትዮ ኃጢአት አትሁኝብኝ ግፋት አትኝ ብኝ ብሎ ዶክተሩ አባረራቸው። ማስወረድ ፈልገው ከዛ ልጁ ተወለደ፣ አደገ የአስራ አምስት ዓመት የ20 ዓመት ጎረምሳ ሆነ። እንደገና በዛው እድሜያቸው ደግሞ አሁንም ወለዱ። ሲወልዱ በምጥ ምክንያት ሞቱ። ሴትየ ልጅ ወልደዋል፣ ግን በምጥ ምክንያት ሞቱ። ከዛ መልአከ ሞት እጃቸው ነፍሳቸውን እጁ ላይ አድርጎ ይዟቸው ሲሄድ ገብታችሁ ቪዲዮ ማየት ትችላላችሁ። ነፍሳቸውን ይዞ ሲሄድ ነፍስ አጥፍተሻል አላቸው ረኒ እኔ ነሳ አላጠፋሁም። አዎ ሌላ ኃጢአት የለብሽም፣ ሰው አትቀየሚም፣ ሰው አትሳደቢም፣ በጣም መልካም ነሽ፣ ግን በሰው ነፍስ ትጠየቂያለሽ። ልጅ ልጅሽ እንገለሻል። እኔ አልገደልኩትም። አስወርደሽ። ታዲያ እኮ ተወልዷል። አይ እንዳስወረደሽ ነው የተጻፈው። ዶክተሩ ሺህ ቢልሽ ኖሮ ታስወርዱ ነበር። ስለዚህ አይምሮሽ ላይ አስወርደሽዋል። ዶክተሩን ቢስላለሽ ነው ልጁ የተወለደው። እንደ ኃጢአት ተመዝግቦብሻል። ልጁ ግን አድጓል። ልጁ ኃጢአት የለበትም። ልጁ ይኖራል። የእግዚአብሔር ልጅ ነው። አንቺ ላይ ግን ተመዝግቦብሻል ነው የተባለው። ስለዚህ ምንድን ነው ዋናው ጉዳይ፣ ሰይጣን የሚፈልገው ከኛ ፈቃድ ከኛ እሺታ ነው የሚፈልገው። ያንተ ነኝ መባልን ይፈልጋል። እችን ነው መንፈግ ያለብን። እና ከቤት ምን ታደርጋላችሁ? ይህን ሁሉ እንዳነስ ያደርገኝ የቤት እየጸልያችሁ በስላሴ ስም በዙሪያ የምታንዣበት ግቢ ውስጥ ሽንት ቤት ምናምን ምናምን የቆሻሻ ልብስ ላይ ምናምን ግማግም ቆሻሻ ቦታ ላይ ያለህ ተሰብሰብና ታሰር። እኔ ልጸልይ ስል ሆዴን የምትነፋኝ ፈስ የምታመጣ እንባበንባ የምታደረገኝ የምታንጠራራኝ መንፈስ ታሰር በስላሴ ስም። እኔ ልጸልይ ስል የቤት ሰራተኛ ላይ ባለቤቴ ላይ ልጆች ላይ ሄደ የምትቀመጥ በስላሴ ስም ናና ታሰር። እኔ ልጸልይ ስል ወጥተህ ጠብቀህ ከጸልይኩ በኋላ መተህ የምትገባብኝ ታሰር። ቅዳሴ ላስቀድስ ሲሄድ በር ላይ ቆመ የምትጠብቀኝ ካስቀደስኩ ከወጣ በኋላ አብረኝ ወደ ቤት የምትመጣ ታሰር። ይህንም ካላችሁ በኋላ ወደ ጸበል ቦታ ስትሄዱ አብሮ ነው የሚሄደው። ለምን? ቃላችሁን ይጠብቃል። ቃል ነው እሱ፣ ራሱ በቃል ነው የሚሰራው። እግዚአብሔርም በቃል ነው የሚሰራው። ቃል ኃይል አለው፣ በጣም ኃይል አለው። ለዚህ ነው ጥሩ ጥሩ ነገር ተመኙ፣ በጎ በጎ ነገር ተመኙ፣ ፖዚቲቭ ሆን። ጠዋት ስትነሱ ደስ የሚል መዝሙር አዳምጡ፣ ህሊናችሁ ክፍት እንዲል። በቃ የሆነ ምስጋና ያለበት መዝሙር አዳምጡ፣ መርጣችሁ አዘጋጅታችሁ። እንዲያውም የስልካችሁ አላርም የምስጋና ቢሆን ጥሩ ነው። ከዛ ቀናችሁ ብሩህ ነው የሚሆነው አይምሮ ምን ስለሚቀበል ቃልን ስለሚቀበል ቃል ይቀበላል የሰጡትን ነው አይዋሽም እሱ እንካ ብለህ የሰጠኸውን ነው የሚቀበለው አይምሮ ምሬት ከሰጠው ምሬት ነው ምስጋና ከሰጠው ምስጋና ነው እና ጸበል ቦታ ስትሄዱ አብሮ ይሄዳል ይወጣላችኋል ማለት ነው ይያዝላችኋል ይታሰራል ደግሞ ሁሌ ስትሰግዱ ስትጸልዩ ታሰር ከእናንተ የሚጠበቀው ተያያዝ ተይዛሃል ታስር በስላሴ ስም ታስር ከዛ በኋላ ማሸኘት ትችላላችሁ። ከዛ ማሸኘትም ትችላላችሁ። ደስ ያላችሁ ጸበል ቦታ እና እህታችን ወለተ ስላሴ በጣም ነው የማመሰግነው፣ እግዚአብሔር ያክብርልን። እኔ በጣም ተምሬብሻለሁ። ለህዝብ ያላቀረብኩት የለብሱ ነገሮች አሉ። ወጣ ገባያ የሚያስቸግር መንፈስ በጣም በጣም አሰቃይቷት ነበር። እናቷ ላይ ሆኖ በጣም ያሰድባታል። ስራ ባልደረቦቿ በእኔ አልተገለጸም በደንብ ስራ ባልደረቦቿ በጣም ያንቋሸሿት። ይሄ ሁሉ የሚያሳየው ምንድነው? ገርሞ ግን በጣም ብልጥናት ልጅቷ ይሄ ነገር እውነት በትክክል እኔ ላይ የነበረ ባህሪ ነው። አይ አለመታደል መጥቶብሽ ነው እኔ ጋር ነበር እኮ ይሄ ያለች፣ ትታዘባቸዋለች እንጂ በመጥፎ ነገር አታስባቸውም፣ አልተቀየመቻቸውም። ለምን ቅዱስ ቁርባን ልትቀበል ተዘጋጅታለች። የተረዳችበት መንገድ በራሱ የሚገርም ነው እና ይሄን ይመስላል ሰላሙ ነው።